ብዙ ነገሮችን እያጣሁኝ ነው ያለሁት። ከዚህ በፊት እንደምታውቂው ትዳር ናት ይቻለሁ በአንቺ እንዲሁም ደሞ ከጓደኞች ተለያይቻለሁ። ከፋሚሊዎቼ ጋር ፋዘርን በብዙ መንገድ በኔ እያዘነ ነው እና አሁን እየታየኝ ያለው ነገር ቢኖር የኔና አንቺ ግንኙነት ትክክል እንዳልሆነ ነው። ትክክል እንዳልሆነ ተሰምቶኛል እና ቪዲዮም ከዚህ በኋላ ወደ ዩቲብ እኔና አንቺ አንድ ላይ አንመጣም ሲሆን ችም መንገድ መስራት ይችላል። እኔ መጀመሪያ እና መሰራው የራሴን ላይፍ መቀጠል ይችላል እና ይሄን ነው የምልሽ። እርሚዬ አብርሃም፣ ላንተ ጥሩ ስሜት አለኝ። ታቃለክ፣ እንደሞ ድህም ታቃለክ፣ እንደማ ከብርህም ታቃለክ። ታሪያ እንደዚህ አይነት ሰው ማጣታል አይከብድህም ላንተ? አብርሽ፣ አንተን ባሎ ኖሮ እንደዚህ ማሎን ምንም ችግር የለውም። ነይስ ትለኛል መጣልክ ነበር። እስቲ ለበከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ? ችግር የለውም። ተሰናበተኝ። ሀሳብ ምንም ማለት በግድ ላደርገው የምንችለው ነገር ስላሌለ ሀሳብን እንቀበላለሁ። ይበለው ምን

ወ ለኝ ለኝዝንሰው እንዳያዝንልኝ እኮ ነው ሜ ሰው እንዳያዝልኝ እኮ ነው። እንደዚህ አልኩት እና ሰው ለ ሊያዝንልሽ ይችላል ግን አያዝንልሽም። ምክንያቱ ሰው ተገልባጭ ነው። ምን ልበልሽ ቂጣውን ካልገለበትሽው አይበስልም። ገባሽ? የሰው ልጅ ደግሞ ፈተናውን በራሱ ቁሞ ካልሄደ እንደዚህ ወልገድ ወድገድ እያለ ሳይበስል ነው፣ እንደ ጥሬው ነው የሚቀረው። እንደ ሰው በአንድ በአንድ ቀን እኔ ዋጋ ራሱ እንደዚህ ከገባሽ ጥሩ ነው። እንደናነሽን ወየ መስዬ ወየ እናቴ ወየ መስዬ ወየ አበባዬ ወየ ወየ ልጄ አንቺ ኖርልኝ

ክያማለ ተባብረን ሩማይላብና መሲ ማሳመን አለብን። ይህንን ማድረግ አለባችሁ። እኔ አሳመናት አለ ሩማይላብ አን ለአንድ ሰው ፕሮፋይል ቀይሩልኝ። ያ ሰው ደግሞ እናታደር ነው የምኖረው። ሮማይላ ማ ሰው መሆን እኮ አንድ ሰው መርዳት ምን ችግር አለው? ሰው መሆን በቂ ነው። ስለዚህ ምን ችግር አለው? እንዲ ሄደሽ እንዴት ነው ብለሽ አሳይተን ነበረ። በውስጥ ደውለን አሳይተን ነበር፣ ግን ልገባት አልቻለም። አንቺ ሄደሽ ነበር ከሶስት እንዳችሁ እሄዳችሁ ፕሮፋይል ቀይራችሁ የይታችሁን ፕሮፋይል አንስታችሁ በክብል እዛችሁ ወደ ቤታችሁ እንድትመልሱ ግን እኛ በቪዲዮ እያየንሽ መሆን አለበት። ምክንያቱም ሰው ስለማይታመን አሁን ታውቂያለሽ ሩት። አንቺንማ እንፈልግሻለን። አንቺ ስለምንፈልግሽ ቪዲዮ ይዘሽ ትሄጂ እና ከዛ ቤት እስከምትወጪ ድረስ ማየት አለብን።

መጀመሪያ ያላወቅሹ እኮ አሁን እድሜሽ ከሄደ በኋላ ልሞክር ብትው አይመጣልሽም። ሀሁ ራሱ ማለት ነው። መጀመሪያማ እኮ ማሬ ሌላ ሰው ነበር ያደረገልኝ እኔ እኔ ጋር ነበረች አንድ አበሻ ና ሳላሳ ቀየረችብኝ። አሁን መቀየር አቃተኝ ውዴ ልጅዬ ማለት ነው። ሁለት አመት ሞላው እዛ ስልኬ ላይ መቀየር ፈልግ ነበር አልቻልኩም። የምልሽ የሆነ ሰው የሆነ ነገር አለኝ ግን፣ ወይ በኢሞ የሆነ ነገር ነገር ድምፅ ላኪልኝ፣ ወይም ደውዪልኝ፣ እነግርሻለሁ። አሁን ዚጋ ማውራት አልፈለኩም። ኦኬ እኔ ነኝ አለሁ። አለሁ እንዲ አለሁ ያለሽልማሪ እንዴት ናችሁ? ናችሁ ወይ ሰላም ናችሁ ወይ እንዴት ነሽ? በዚህ ነው የምታበርቀው። አሁንማ በዚህ ሳምንት እየዘለለች ነው እየዘለለች ነው እየሳቀች ነው ወይ